ሶ ምንድን ነው ሳክሰስ ማለት? ሊደርሺፕ ሳክሰስ ምንድን ነው? ሳክሰስ የሆነ አስቀድሞ ፊክስድ የሆነ የተተነ የተሰፍቶ የተቀመጠ ነገር አይደለም። ፐርሰናል ና ኢንቮልቪንግ ጆሪ ነው። በየሁኔታው ነው። ዛሬ ትላንት አንድ ሺህ ብር ብታገኙ ሳክሰስ ነው ሊሆን ይችላል። ዛሬ ምንም ማለት ሊሆን ይችላል። ዛሬ አንድ ሚሊዮን ብር ብታገኙ ምን ሊሆን ይችላል? ዛሬ መቶ ሰዎችን ህይወት የሚቀይር ነገር ብትሰሩ እንትን ነገ ጠዋት የአንድ ሚሊዮን ህዝብ የሚቀይር ነገር ካልሰራሁ ምንም ማለት አይደለም፣ ልትሉ ይችላላችሁ። እና ውጤታማነት ከስልጣን ከሀብት በላይ እድገትን ተጽዕኖን? እና ውጤታማነትን ይመለከታል። ስልጣን ያኖራችሁ ይችላል፣ ዌልዝ ያኖራችሁ ይችላል። ግን ግሮዝ ካመጣችሁ ተጽዕኖ ኢምፓክት ከፈጠራችሁ ሴንስ ኦፍ ፊልፊልመንት፣ ሰዎች የምትፈልጉት እንዲሳካላቸው ምክንያት ከሆናችሁ እናንተ ስኬታማ ናችሁ። ሳክሰስ ውጤታማነት የግለሰብ ውጤታማነት ሊሆን ይችላል፣ የሙያ ውጤታማነት ሊሆን ይችላል፣ የፋይናንሽል ውጤታማነት ሊሆን ይችላል የማህበራዊ ውጤታማነት ሊሆን ይችላል። የሌጋሲ ሳክሰስ የአሻር ውጤታማነት ሊሆን ይችላል። ውጤታማነት የሚወሰነው አንደኛ በግልጽ ራዕይና አላማ ላይ ሲወሰን ነው ሲመሰረት ነው። ውጤታማ ሰዎች ግልጽ ራዕይና ዓላማ አላቸው። ዘይ ዘይ ነው ዋይ ዘይ ዋንት ዋት ዘይ ዋንት ኤንድ ዋይ ኢት ማተርስ የሚፈልጉትን ያውቃሉ። የሚፈልጉት ለምን እንደሆነ ያውቃሉ። ግልጽ ምንም እንትን ዲስትራክሽን የላቸውም ዛይ አር ሃንግሪ ፎር ዛት ሃንገር ፎር ሳክሰስ፣ ጥማት ይጠይቃል የሆነ ነገር ሃንግሪ እስክትሆን እስኪጠማችሁ ድረስ ካልፈለጋችሁት፣ ውሸታችሁ አልፈለጋችሁት፣ ዝም ብላችሁ ሰው ሁሉ ስለሚፈልግ የፈለጋችሁት፣ የምር የፈለጋችሁት ነገር ግን ዩ ዊል ሃቭ አ በርኒንግ ዲዛይር። ኤሎን ማስክ እዚህ ላይ ምሳሌ ነው። ሰልፍ ዲሲፕሊን እንድ ኮንሲስተንሲ ሳክሰስ ውጤታማነት ማነት ዲሲፕሊን ያደርጋል። ኢፍ ዩ ዋንት ሳምቲንግ ለምትወዱት ነገር ለልጆቻችሁ እንዴት ነምሆ ልጄ አስራ ሁለት ሰዓት ላይ ይጠብቀኛል፣ አስጠናኝ ይለኛል። ከጓደኞች ጋር ላመሽም አትሉ ይላል። ለውጤታማነትም ማነትም እንደዚያ ይሆን ይገባል። ዩ ሀቭ ቱ ሳይ ታት ዲሲፕሊን ያደርጋል። ኮንሲስተንሲ ሊሚት እንትን ሀቢት ይኖራቸዋል። ስትሪክት ትሬኒንግ ዲሲፕሊን ዎርክ ኢቲክ የሚባለው በጣም ሲሪየስ የሆነ ስልጠና ዲሲፕሊን ይኖራችኋል የስራ ስነ ምግባራችሁ በጣም ሶ ሰልፍ ዲሲፕሊን እንዲሆኑና ኮንስተንስ ያላቸው ሰዎች ውጤት ያገኛሉ ሬዚሊየንስ እንደ አዳፕተቢሊቲ አይበገሬነትና አይበገረነትና ከሚቀያየር ሁኔታ ጋር ራስን ማጣጣም አዳፕትብል መሆን ደረቅ አለመሆን ርጅድ አለመሆን ቶማስ ኤዲሰን አንድ ሺህ ጊዜ ወድቆ አይ አንድ ሺህ ጊዜ ላይትበል የማይሰራበትን መንገድ አውቅ ያለው እንዳለው ማለት ሬዚሊንስ ነው። አንድ ሺ ጊዜ አንድ ሺህ ጊዜ ትሞክር 10 ሺ ጊዜ ብዙ መቶም ጊዜ አልሞክርም ያለች ይመስላል። እና ኢትስ ዋይል ኢትስ ሌላ ውጤታማ ሰዎች ኢሞሽናል ኢንተሊጀንስ እና ሪሌሽንሺፕ ማኔጅመንት ይላል። ሪሌሽንሺፕ ማተርስ ሊደር ኢፍ ዩ ዋንት ሪሌሽንሺፕ ማተርስ ጓደኝነት ምናምን ማተር ያደርጋል። ከሰዎች ጋር ያላችሁ ዶንት በርን ብሪጅስ የምታደርጉት ግን ስነልቦና ያስታውቁ ነው። የሰው ሳክሰስ ማለት እስኪላችሁ አይደለም፣ ችሎታችሁ አይደለም፣ ሰውና ኮኔክሽን ነው። ካፒታል ማለት ዛሬ ኔትወርክ ሶሳይቲ ነው። ኔትወርክ ነው። ኔትወርክ ካለ ትሰራለህ፣ ወዲያው ወደ ካሽ ይቀይራል። ኢንፍሉዌንስ ታደርጋለህ ከሌለ ማለትሽ ነው። ኮንቲኒየስ ለርኒንግ ይጠይቃል። በዚህ ዘመን ቢል ጌት ለምሳሌ በአመት ሀምሳ መጽሐፍ ያነባል። ሁሌ የተማሪ መሆንለን በዚህ ዘመን ስኬታ ማለ መሆ ካለሆነ አሮጋንስ ይመጣ ና ዘ ፐኒሽመንት ኦፍ ሳክሰስ ሳክሰስ ትራፕ ይመጣብሃል ፓራዶክስ ሳክሰስ ሀርድ ወርክ ፓራዶክስ ይባላል። ዘ ሞር ዩ ወርክ ዘ ላኪየር ዩ ጌት። በሰራችሁ ቁጥር እድላችሁ ይከፈታል፣ የድል በራችሁ ይከፈታል። ኦፕራ ወፍሬ የዚህ ማሳያ ናት። ያልደረሰባት ነገር የለም፣ ተደፍራለች። ከጥቁር ቤተሰብ ነው የመጣችው። ብዙ ጉድ ገጥሟታል። ብዙ ጊዜ ወድቃለች። ጠንካራ ሆና ተነስታ በሰራች ቁጥር በር የድል በር እየተከፈተላት አሁን ደረጃ አደርሳለች። ዘ ኮምፎርት ዞን ፓራዶክስ የሚባል አለ ዘ ሞር ኮምፎርታብል ዩ ስቴይ ዘ ሌስ ዩ ግሮ ይላል። ስኬታማ መሆን የሚፈልገው ከ ከለመደው ነገር መውጣት አለበት። ከቤቱ መሄድ አለበት። ከቪሌጁ መሄድ አለበት። ከከተማው መውጣት አለበት። ኤሎን ማስክ ከሳውዝ አፍሪካ አሜሪካ ሄዶ ነው። ሳውዝ አፍሪካ ቢኖር ለዚህ ለማምችል ነበር ሃ አውት ኦፍ ኮንፎርት ዞን የማናውቀው አካባቢ መሄድ አለብን። የማናውቀውን ነገር ማድረግ አለብን። የማንወደውን ነገር ማድረግ አለብን። ቁጭ ብለን ሌሊት ማንበብ አለብን። እሱን ይጠይቃል። ዘ ለርኒንግ ፓራዶክስ ዘ ሞር ዩ ለርን ዘ ሞር ዩ ሪያላይዝ ዩ ዶንት ኖው ነው። ይበልጥ ባወቃችሁ ቁጥር እንደማታውቁ ነው የምታውቁት? እንደማታውቁ ስታውቁ ደግሞ ምን ትሞክራላችሁ ለማወቅ ትሞክራላችሁ። አልበርት እንሽታይን የማውቀው አለማወቄን ነው ብሏል። ላይፍ ሎንግ ለርኒንግ ውስጥ ራሱን ኮሚቴ ያደረገ ሰው ነው። ዘ ወልስ ፓራዶክስ ገንዘብ ብቻውን ሳክሰስ አይደለም። ውጤታማነት ታማነት አይደለም ብቻውን። ፐርፐዝ ከሌለህ፣ ፉልፊልመንት ከሌለህ፣ ኢምፓክት ከሌለህ ምንም ማለት አይደለም። ገንዘብ ሊኖርህ ይችላል። ባለጸጋ ልትሆን ይችላለህ። ሀብታም ልትሆን ይችላለህ። ኪስህ ላይ የባንክ አካውንት ላይ ብዙ ብር ሊኖር ይችላል። አንተ ግን ስኬታማ አይደለም። ገንዘብ ያላቸው ሰዎች ከዓላማ ጋር፣ ከፉልፊልመንት ጋር፣ ከኢምፓክት ጋር፣ ከተጽዕኖ ጋር የሆኑ ሰዎች ህይወትና እንትን ላይ ለውጥ ያመጡ ሰዎች ሲሆኑ ነው። እሱ ጋር ሲደመር ነው ስኬታማ ነው የሚባለው። ለምንድነው ሰዎች መሳካት ስኬት የሚሏቸው? ክሊር ጎል ከሌላቸው፣ ግልጽ የሆነ ግብ ከሌላቸው፣ ይሳካ የሚፈሩ ከሆነ መውደቅን ሞክረው፣ አይ ከሞከርኩኝ የሆነ ነገር አይሳካልኝም ብሎ ካሰቡ አይሞክሩም። ታክ ያደርጋሉ ኢንዘር ኮንፎርት ዞን። ውድቀት ትምህርት እንጂ ኢንድ ፖይንት አይደለም። አልፋና ኦሜጋ አይደለም። የመጨረሻ አይደለም። ውድቀት የስኬት አካል ነው። የወደቁ ሰዎች ነው የሚሳካላቸው። ልክ መሰላል ቁጥራችሁት አንደኛው መሰላል ፌለር ነው። ከዛ ቀጥሎ ነው አንደኛው መሰላል ረግጣችሁ ነው ወደ ሁለተኛው የምትሄዱት። የመጀመሪያው መሰላል የወደቃችሁበት ፈባል የስኬቱ አካል ነው። ውድቅ መውደቅ የስኬት መጀመሪያ ነው። ኢንኮንሲስተንት ኤፈርት ደግሞ አንድ ጊዜ እንትን እያሉ አንዴ ላ ጊዜ ኢንኮንሲስተንት ኤፈርት የሚያደርጉ ከሆነ ኢንኮንሲስተንት ኤፈርት የሚያደርጉ ከሆነ ኮንሲስተንት የሆነ ሰልፍ ዲሲፕሊን ከጎደላቸው ማለት ነው፣ ስኬታማ የማይሆኑ ኔጌቲቭ ማይንድሴት እና ሰልፍ ዳውት ካላቸው ኔጌቲቭ ከሆኑ ከሰዎች ጋር ያላቸው እራሳቸው የሚጠራጠሩ ከሆነ ሰልፍ ዳውት በተወሰነ መልኩ ጥሩ ነው፣ ሲበዛ ግን እንትን ይገለ ጊዜ ጊዜያቸውን ማኔጅ የማያደርጉ ከሆነና በረባ ባረባው ዲስትራክት የሚሆኑ ከሆነ ያኔም ችግር ቢመጣ፣ ሳክሰስ ደስቲኔሽን ፕሮሰስ ሂደት ነው እንጂ ደስቲኔሽን አይደለም። ደስቲኔሽን ስለሚቀየር መዳረሻ ቦታ አይደለም። ሳክሰስ ውጤታማነት ደክማችሁ በላባችሁ የምታገኙት ነገር ነው እንጂ የሚሰጥ ነገር አይደለም። በየቀኑ ሰርታችሁ አይበገሬ የሆናችሁ በየቀኑ እየተማራችሁ የእናንተ የምታረጉት እጃችሁ ታስገቡት ነገር እንጂ እጃችሁና እግራችሁ አጣጥፋችሁ ቁጭ ብላችሁ የሚመጣላችሁ ባቡር አይደለም። ትክክለ እውነተኛው ውድቀት የሚሆነው አለመሞከር ነው። ተስፋ መቁረጥ ነው። ውድቀት መውደቅ፣ ፌሊየር የስኬት አካል ነው የሚለውን እንትንበር። ስኬታማ የሚሆን ሰው በምን ሂደት ያልፋል? ዘ በርዝ ኦፍ ቪዥን። መጀመሪያ ድሪም ስቴጅ የሚባለው ህልም ነው። ድሪም ታደርጉና ድሪሙትልል ዘ በርዝ ኦፍ ቪዥን ራዕይ ታዋልዳላችሁ። በዚህ ጊዜ ሀሳብ፣ ግብ፣ ራዕይ ይቀረጻል። ኤክሳይትድ ትሆናላችሁ፣ ኢንስፓየር ትሆናላችሁ፣ ሞቲቬትድ ትሆናላችሁ ትነሳሳላችሁ። ከወንበራችሁ ብድግ ብላችሁ እንትላላችሁ፣ ልባችሁ ይሞቃል። ያ እንዲሆን የማያደርገው ኮመን ችግሩ እዚህ ላይ ሰልፍ ዳውት ነው፣ እራሳችሁ የምትጠራጠሩ ግን፣ ያ ይሰማችሁ አደርገዋለሁ አላደርግም ትላላችሁ። በራሳችሁ በፍጹም እንዳትጠራጠሩ። ሰልፍ ዳውት ኢዝ ሰልፍ ሳቦቴጅ። አሁን ትንሽ ቁጥ ሰልፍ ሳቦቴጅ ነው። ከተጠራጠራችሁ እራሳችሁን ነው የምትጥሩት። የራሳችሁ ነገር በራሳችሁ ጠልፋችሁ እንትና። ሁለተኛው ስቴጅ ዘ ለርኒንግ ኤን ፕሪፓሬሽን ስቴጅ ነው፣ የምትማሩበትና የምዘጋጁበት ነው። በሌላ አባባል እውቀትና ችሎታ የምታካማችሁበት፣ የምታገኙበት ስቴጅ ነው። ስቴጅ ይሄ የምትመራመሩበት፣ የምታጠኑበት ስትራቴጂ፣ አዳዲስ ሀቢቶች ማይንድ ሴት ዴቨሎፕ የምታደረጉበት ስቴጅ ነው። መጽሐፍ የምታነቡበት ምናምን ስቴጅ ነው። ሶስተኛው ዘ አክሽን ስቴጅ ነው። ቴኪንግ ዘ ፈርስት ስቴፕስ ቦልድ የሆነ አክሽን ብዙ እንትን ችግር ቢደርሱባችሁም፣ እና ሞመንተም መጠበቅ ግለቱን መጠበቅ ከውድቀቱ ከችግሩ ደግሞ እየተማሩ ወደፊት መሄድ እዚህ ላይ የሚሰማችሁ ፊር ኦፍ ሪጀክሽን ኦር ፌልየር፣ አይ በወድቅስ፣ ሰዎች አልቀበልህም ቢሉኝስ? አረ ይሄማ ለነገር ላድርገው። ፕሮካስቲኔሽን፣ አይ ይሄ ነገር ሳየው ጎደሎ ነው፣ ሙሉ አይደለም፣ ፐርፌክት አይደለም። ገና አላወጣውም፣ አልሸጠውም፣ ለሰዎች አላቀረበውም። ፐርፌክሽኒዝም እንደዚህ ይጎላቸዋል፣ እንደዚህ ይፈታተናቸዋል። ጀስት ስታርት ማይ ብራዘር፣ ጀስት ስታርት። ካልጀመራችሁ አይሆኑም። መሳታችሁ የምታውቁት፣ መውደቃችሁ የምታውቁት ስትጀምሩ ነው። ፌሊየር ኢንድ ፖይንት ሳይሆን ፊድባክ ነው። ፌሊየር የስኬት አካል ነው። ራሳችሁን ያኔ አክሽን የሚወስዱ ሰዎች ላይ አክሽን ቴከሮች ላይ ጋ ራሳችሁን እንትን በሉ ጓደኞቻችሁ ምናም እነሱ እንዲሆኑ አድርጉ። ያኔ ኢኒሼሽን ታገኛላችሁ። ረዚስታንስ ስቴጅ ይባላል። አረሱ ይሄ ችግር የሚገጥማችሁ ምናምን ጊዜ ነው። ትወድቃላችሁ ። ትችት ይገጥማችኋል። ራሳችሁን ያን የመጠራጠር ትጀምራላችሁ። ላቁም ትላላችሁ፣ እንደሚመስለኝ ጥሩ እንትን አይደለም ትላላችሁ። እናንተ ግን ስቴይ ኮንሲስተንት ኖ በሉ፣ ኢቨን ወይ ዩ ዶንት ፎል ሞቲቬትድ ኖ በሉ። ውድቀትን ፌለርን፣ ሪፍሬም ኢት አዝ ግሮውዝ። የወደኩት ለመነሳት ነው። የወደኩበትን ያክል ወደፊት ስፈነጥራለሁ ብላችሁ ያሉ ስትሮንግ ሳፖርት ሲስተም ሜንተሮች፣ ጓደኞች፣ ባለቤታችሁ፣ ጓደኞቻችሁ፣ ከጎናችሁ የሚቆሙ ሰዎች አድርጓቸው። ጥቂት ሰዎች ግን ጠንካራ ሰዎች ዘ ብሬክ ስሩ ስቴጅ ኦቨርካሚንግ ሬዚስታንስ ን ጋይኒንግ ሞመንተም ኮንሲስተንት ኤፈርት ካደረጋችሁ ቅድም ፓራዶክስ ምን ብላል? ዘ ሞር ዩወርክ ዘ ላኬር ዩጌት ብላል። ከችግሮቻችሁ ተማሩ። ዳብል ዳውን ከዚህ በቀደም ሁለት ጊዜ ከሞከራችሁ አስር ጊዜ ሞክሩ። አምስት ሰዓት ከሰራችሁ ሀያ ሰዓት ስሩ። ማይነሳችሁን አስፉት። ትንሽ ስኬስ ታገኙ ደስታ ሴሌብሬት አድርጉት፣ ግን ኦቨር ሴሌብሬት እንዳታረጉ። ጎል አስገብቶ ራቁቱን ከወጣ ሆነ ቢጫ ነው የሚሰጠው አይደል? ኦቨር ሴሌብሬት እንደዛ እንዳታረጉ። ቢጫ ሲሰጣችሁ ድረስ ራሳችሁን ሙዚቃ ራሱ እንደዚህ ነው። የሙዚቃ አልበም ምናምን ብትይዋቸው ሁለት ሶስት አልበሞቹ እንደዚህ ነው። የትልልቆቹ አልበሞች ሁለት ሶስት ሰው መውጣታቸውን ሳይሰማቸው እንደዚህ ነው። ሁለት ሶስት ባደረጉት ቁጥር የሆነ ቅድም ቀደም የቲፒንግ ፖይንትን የሃሽ ፓፒና የእንትን ታሪክ ነግሬያቸዋለሁ። የብሮክን ዊንዶ ፕሪንት ኒውዮርክ በተርፍላይ ኢፌክት ነግሬያቸዋለሁ። ዘ ዶሚኖ ኢፌክት አውርተናል፣ ሶስቱን ሶሪ የብሪጆቹ ነው ምናምን አውርተናል። እነሱን ሁሉ አገናኙዋቸው። ዘ ማስተሪ ስቴጅ ሳስቴይኒንግ ሳክሰስ ኤንድ ስኬሊንግ አፕ። አሁን ያኔ የበቃችሁ ናችሁ የታወቃችሁ ናችሁ። ተፅዕኖአችሁ ከአጽናፍ እስከ አጽናፍ ናኝቷል። ያኔ እናንተ ሜንተሮች ናችሁ እንጂ ሜንተር አልተደረጉም ሜንተሪ አይደላችሁም። ተጠንቀቁ፣ ግን ኮምፕለሰንሲ እንዳይሰማችሁ። ሳክሰስ እና ፐርሰናል ዌንጊንግ ባላንስ አድርጉ። አሁንም መማር በጣም የማውቀው ነገር አለማወቄ ነው እንዳለው አይንስታይን። አሁንም መማርና ማደግ እንዳታቆሙ፣ ዳይቨርሲፋይ ማድረግና ስኬል አፕ ማድረግ እንዳታቆሙ። አንድ ነገር ላይ ብቻ፣ ሶስት አራት ነገር ላይ ማስፋት፣ ያልደረሳችሁበት ቦታ ላይ ማድረግ፣ ሌሎች ደግሞ እንዲሳካላቸው ማገዝ። እንደዛ ሲሆን አላህም ፈጣሪ የሚያግዛቸው ዘ ሌጋሲ ስቴጅ አሁን ይሄ ሌጋሲ ነው። ኢምፓክት ኤንድ ኮንትሪቢዩሽን ከእናንተ በላይ ይሆናል። ያኔ የተሳባሁት ኢምፓክት ስለምታገኙት ገንዘብ አይደለም። ዩ ኢንስፓየር ዩቱች ታስተምራለህ፣ ታነሳሳለህ፣ ሌሎች ስኬታማ እንዲሆኑ ታግዛለህ። ከአንተ አልፎ ከራስህ አልፎ ከሰልፍ አልፎ አካባቢህ አልፎ ከብሔርህ አልፎ ከሃይማኖት ከሀገር አልፎ ከትውልድህ አልፎ ስለሚቀጥለው ትውልድ ትጨነቃለህ። ዛስ ዋት ሌጋሲ ቢውልዲንግ ኢዝ ስለሚቀጥለው ትውልድ መጨነቅ ነው። ያኔ መጽሐፍ ጽፋላችሁ፣ ታስተምራላችሁ፣ ፊልም ሰራላችሁ፣ ተተርካላችሁ ዩ ጊቭ ባክ ኮሚኒቲ ያገለግላችሁ እንደዚህ እንትሆን ያደርጋችሁ ኮሚቲ ሰጣላችሁ ኢንሹር ዩር ሌጋሲ ሊቭስ ኦን ከሞታችሁ በኋላ ከመቃብር በላይ ሞን ፊላንትሮፒ ቢልጌትስ ፋውንዴሽን ምናምን ፋውንዴሽን ኦፕን ሶሳይቲ ፋውንዴሽን ኦል ዚስ አር የሌጋሲ ፕሮጀክቶች ናቸው። እዚህ ደረጃ ሶ ሳክሰስ ኢዝ ኤ ላይፍ ሎንግ ጆርኒ የህይወት ሙሉ ጉዞ ነው። ሳክሰስ ማለት ስኬታማነት ማለት የሆነ ጎልን አቺቭ ስለማድረግ አይደለም፣ የማያቋርጥ እድገት፣ አይበገሬነትና ተጽዕኖ ፈጣሪነት ነው። አንዱ ስቴጅ ሌላው ላይ ቢውልድ ያደርጋል። ማስተር ስቴጅ የመጨረሻ ለመድረስ የግድ መውደቅና መነሳት አለባቸው። እና በቀጣይነት ስኬታማ የሚሆኑ ሰዎች መማር የማያቆሙ አዲስ ከተፈጠረው ሁኔታ ጋር ራሳቸውን ለማስማማት የማይከብዳቸው፣ በዛ ልክ ደግሞ ለሰጣቸው ማህበረሰብ ተበልሶ ለመስጠት የማይሳስቱ አስተጣታቸውን አሳልፎ የሚሰጡ ሰዎች ናቸው።